ኢየሱስም ቀረበና እንዲህ ብሎ ተናገራቸው፤ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። አድማጮቼ፣ ተመልካቾቼ ዶትሮ ሁሉ ሰላም ለእናንተ ይሆን። በክርስቶስ ኢየሱስ ሰላም እላችኋለሁ። ባለፈው የጀመርነው ትምህርት አለ ምዕራፍ አራት ክፍል አንድ ኢየሱስ ክርስቶስ መከራ ለምን ተቀበለ? እግዚአብሔር እያንዳንዱን ነገር የሚያደርገው በምክንያትና በትርጉም በጥቅም ነው ተባብለናል። ያለ ዓላማ ያለ ግብ የሚሆን ነገር የለም። ስለዚህ ክርስቶስ ኢየሱስ ለምን መከራ ተቀበለ? ላክ ለምን ሰው ሆነ? ምን አደገ? ለምን አገለገለ? ያገለገለበት ዓላማ ምንድነው? ኢየሱስ ክርስቶስ የሆነበት አምላክ ምንድነው? እነሱ እነሱን ተነጋግረን መከራ ኢየሱስ ክርስቶስ ተቀብሏል። ኢሳያስ 53ን አንብበናል። መዝሙር 22ን አንብበናል። ኢሳያስ 59ን ደግሞ እናነባለን። ቀሪ የመጽሐፍ ቅዱስ ክፍሎችን ሁሉንም ኢየሱስ ክርስቶስ የተናገራቸው ባይሆኑም ትንቢቱ ይፈጸም ዘንድ እንዴት እንደተናገረ አይተናል። ዛሬ በገባሁት ቃል መሰረት የእግዚአብሔር ፈቃድ ለእኛ የሚለውን እሱን እናያለን ጥቂት የመጽሐፍ ቅዱስ ክፍሎችን ለማስታወስ እንደ መነሻ ባለፈው ካነበብኩት በመነሳት እናነባቸዋለን። ከዛ በፊት አጭር ጸሎት እንጸሊ። የእስራኤል ቅዱስ እግዚአብሔር፣ የነገስታት ንጉስ እግዚአብሔር፣ የጌታዎች ሁሉ ጌታ እግዚአብሔር፣ በነገር ሁሉ ስለረዳሃን እናመሰግንሃለን። አንተ መልካም ነህ። ክብር ለአንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ አንድ አምላክ ይሁን። እግዚአብሔር ወይ ተባረክ። እኔንም ባርህን እርዳኝ። እግዚአብሔር መልካም አስተማሪ አንተ ነህ። የእስራኤል ቅዱስ እግዚአብሔር ሰዎችም ደግሞ የሚማሩበትን ልብ እንድትከፍት እኔ ጸልያለሁ። እንደምንለው ቃልህም እንደሚለው ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ የምንማርበትን ልብ ፍጠርልን። ክፉ ለዘላለም ይታሰር። አንተ ከኛ ጋር አሁን፣ በኢየሱስ ስም አሜን። ባለፈ ያነበብነው አንደኛ ጴጥሮስ አራት ከአንድ እስከ ሁለት ክርስቶስ ኢየሱስ ለምን መከራ ተቀበለ ብለን በጣም ብዙ አይተን አሁን የማንመለስበት ግን ክርስቶስም በስጋ ስለኛ መከራን ስለተቀበለ ክርስቶስም ስለማ ስለኛ ምን ስለሆነ በስጋ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀርላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን አሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ተቷልና። አንዱ መከራ የምንቀበለው ኃጢአትን እንድንተው ነው። የአሕዛብን ፈቃድ ያደረጋችሁበት ይላል። ስለ ፈቃድ ነው የምናየው። ብዙ ፈቃዶች እንዳሉ ባለፈው አይተናል። የእግዚአብሔር ፈቃድ አለ። የአብ ወልድ መንፈስ ቅዱስ ፈቃድ አለ። የሰው ፈቃድ አለ። የመንፈስ ፈቃድ፣ የስጋ ፈቃድ፣ የነፍስ ፈቃድ አለ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። እንደ መንፈስ ፈቃድ የሚኖሩ ደግሞ የመንፈስን ነገር ያስባሉ። እንደ ስጋ ፈቃድ ማሰብ ሞት ነው። እንደ መንፈስ ፈቃድ ማሰብ ግን ሕይወትና ሰላም ነው ብለን ተነጋግረናል። የአሕዛብን ፈቃድ ይለዋል። ምንድነው የአሕዛብ ፈቃድ ብለን ባለፈው አይተናል። በመዳራት በስጋ ምኞት፣ በስካር በዘፈን ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል ይላል። ሌላኛው አሁን እንደ መነሻ ለኢየሱስ ክርስቶስ የተነገሩ የሚያስገርሙ የፈቃድ አይነቶች ስለ እኛ የተነገሩ የፈቃድ አይነቶች። እነሱን ይዘን ነው ወደሚቀጥለው ነገር የምንሄደው። ሁለተኛው ላይ ዮሐንስ ስድስት ከ38 እስከ 40 ፈቃዴን ለማድረግ አይደለም እንጂ። የሚገርም ነው ኢየሱስ ክርስቶስ ነግሬያችኋለሁ። በህይወቴ ዘመን ለእኔም ለማንም ሰው የምመኘው የእግዚአብሔር ምኞት የእግዚአብሔርን ፈቃድ ማድረግ ነው። ኢየሱስ ክርስቶስ የመጣበት ትልቁ ዓላማ የሰው ልጅ የሳተው ያጠፋው የእግዚአብሔርን ፈቃድ ስለሆነ አሁን እግዚአብሔር የሚከብረው የእግዚአብሔርን ፈቃድ በማድረግ ነው። ለምሳሌ ኢየሱስ ክርስቶስ ዓለምን ድል ነስቷል፣ ሰይጣንን ድል ነስቷል፣ ስጋን ድል ነስቷል፣ ፈተናና መከራን ድል ነስቷል። ለምንድን ነው ክርስቶስ ዓለም ስጋና ሰይጣንን ድል የነሳው ተብሎ ቢባል የአባቱን ፈቃድ ስላደረገ። ወዳጆቼ በጣም ሊሰመርበት በጣም ሊተኮርበት የሚገባ ጉዳይ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ የእግዚአብሔርን ፈቃድ ማወቅና ማድረግ ነው። ስለዚህ እኛም ድል መንሳት ከፈለግን የእግዚአብሔርን ፈቃድ ማድረግ አማራጭ የሌለው ጉዳይ ነው። የፍላጎት ጉዳይ አይደለም፣ ግዴታ ነው። እሱን እናየዋል። ስለዚህ እንዲህ አለ፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። የኢየሱስ ክርስቶስ ታሪክ ከድንግል ማርያም የጀመረ አይደለም ብለን የምንለው ለዚህ ነው ከሰማይ ወርጃ አለሁና ለምን የላከኝን ፈቃድ ለማድረግ አሃ ኢየሱስ ክርስቶስ መከራ የተቀበለው ለምንድን ነው የእግዚአብሔርን ፈቃድ ለማድረግ የተላከው ለምንድን ነው የላከኝን ፈቃድ ለማድረግ ከሰማይ ወርጃ አለሁ ኢየሱስን ከሰማይ ያወረደው ምንድን ነው ብለህ ብትል የእግዚአብሔር ፈቃድ ከሰጠኝም ሁሉ አንድስ እንኳ እንዳላጠፋ ምንድን ነው ይሄ እግዚአብሔር ፈቃድ በሌላ ቦታ በኋላ እናየዋለን እንጂ ኢየሱስ ክርስቶስ የተራራውን ስብከት እያስተማረ እያለ እናቱና ወንድሙ መጡ። በእናትና በወንድም ማንም የሚችል የለም እና የፈልጉ ኋላ አሉት ማ እናቴና ወንድም? ወደ ደቀ መዛሙርቱ እያሳየ እናቴና ወንድሜ ማን ነው? የእግዚአብሔርን ፈቃድ የሚያደርጉ ሰዎች ናቸው አለ። አይገርምም? ለካ የኢየሱስ ክርስቶስ ወንድም መሆን ይቻላል። እንዴት? የእግዚአብሔርን ፈቃድ በማድረግ። ለካ እህቴ የኢየሱስ ክርስቶስ እህት መሆን ይቻላል። በምን? የእግዚአብሔርን ፈቃድ በማድረግ። እናቴ፣ እህቴ፣ ወንድሜ የእግዚአብሔርን ፈቃድ የሚያደርግ ነው አለ። እዚሁ ክፍል ላይ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝ ሁሉ አንድስ እንኳ እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ምንድን ነው? የአብ ፈቃድ ምንድን ነው? ከሰጠኝም ሁሉ አንድ ስንኳ እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው ይልና፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሁለት ህይወት እንዲያገኝ የአባቴ ፈቃድ ይህ ነው። ኢየሱስ ክርስቶስ ከሰማይ ያወረደው የአባቱ ፈቃድ ነው። የአባቱ ፈቃድ ምንድን ነው ሲባል እግዚአብሔር ከሰጠው አንድ እንኳን እንዳያጠፋ፣ አንድ ሁለተኛ፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲያገኝ አባቴ ፈቃድ። የእግዚአብሔር ፈቃድ ምንድን ነው? ብዙ ሰው እንደ ቀልድም የእግዚአብሔር ፈቃድ ቢሆን እግዚአብሔር ፈቃዱ ይሁን ምናምን ይላል። ምንድን ነው የእግዚአብሔር ፈቃድ? ትልቁ ፈቃድ የመጀመሪያው ፈቃድ ምንድን ነው? ልጅን ማይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዳገኘው እንጂ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለ ኢየሱስ ክርስቶስ የተሰጠ ፈቃድ፣ የተነገረ ፈቃድ እግዚአብሔር በደዌ እያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል ብለናል ኢሳይያስ 53 ላይ ለምንድነው ኢየሱስ ክርስቶስ መከራ የተቀበለው? መከራ ከተቀበለ በኋላ የእግዚአብሔር ፈቃድ በእጁ እንዲከናወን፣ ምንድነው የእግዚአብሔር ፈቃድ? አሁን ያየነው ነው። ዮሐንስ 4 34 ላይ ከሳምራዊቱ ሴትዮ ጋር እየተነጋገረ ደቀ መዛሙርት የሚበላ ይዘውለት መጡ። ምን ያክል የእግዚአብሔር ፈቃድ ከመብልና ከመጠጥ ለኢየሱስ ክርስቶስ እንደሚበልጥ የላከኝን ፈቃድ እንጂ ፈቃድን አልሻም አላቸው፣ ይላል የኔስ መብል የላከኝን ፈቃድ ማድረግ ነው ይላል። ምንድን ነው የላከው ፈቃድ? ወንጌልን መናገር። ስለዚህ የኔ መብል የላከኝን ፈቃድ ነው። የላከኝን ፈቃድ እንጂ ፈቃድን አልሻም ይላል። እንዴት ሰው ፈቃዱን አይሻም? ወዳጅ፣ የላከኝን ፈቃድ እንጂ ፈቃድን አልሻም። ማቴዎስ 26:42 ላይ በሚቀጥለው እናነበዋለን። አባቴ እቺ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን። መከራ ነው ጽዋው ከባድ ነው፣ ግን ሳልጠጣት የማታልፍ ከሆነ ፈቃድ ይሁናል ማለት ከመከራው በላይ የሚያስቀድመው ኢየሱስ ክርስቶስ የእግዚአብሔርን ፈቃድ ነው። ከመራራ ጽዋ በላይ የሚያስቀድመው የአባቱን ፈቃድ ነው። ከሚበላና ከሚጠጣ በላይ የሚያስቀድመው የእግዚአብሔርን ፈቃድ ነው። ለእና ለእናንተ እንደዚሁ ይሁንልን። ዕብራውያን 10፥7 ላይ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ። እዛ ጋ የላከኝን ፈቃድ ላደርግ ከሰማይ ወርጃለሁ አለ። እዚህ ጋ ደግሞ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለ። ከሰማይ የወረደው የእግዚአብሔርን ፈቃድ ሊያደርግ ነው። ኢየሱስ ክርስቶስ ለምን መጣ? የእግዚአብሔር ፈቃድ ምንድን ነው? የሰዎች መዳን። ስለኛ የተነገረውን ተመልከቱ። ባለፈው ያልነው በሰማይ ያለውን አባቴን ፈቃድ የሚያደርግ እንጂ ጌታ ጌታ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይደለም መንግስተ ሰማይ ለመግባት ምን ላድርግ ብላችሁ ብትሉ መንግስተ ሰማይ መግቢያው በኢየሱስ ክርስቶስ በማመን የእግዚአብሔርን ፈቃድ በማድረግ ነው አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አምላኬ ሆይ ፈቃድህን ለማድረግ ወደድኩ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይለና እንዲያውም ዕብራውያን 10፥36 ላይ ስለ እኛ የታዘዘ እንዲህ ነው የሚለው የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ። የተስፋ ቃል አለን። የበጉ ሰርግ ራት ንጥቀት ተስፋ ነው። ሺህ ዓመት መንግስት ተስፋ ነው። የዘላለም ሕይወት። ስለዚህ እሱን ለማግኘት የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ብሎ ይናገራል። አዲያ አሁን የምንጀምረው ባለፈው እንዳልነው በምን በምን ጉዳይ ነው ፈቃደን የማደርገው የሚል ጥያቄ ብዙዎች ጠይቃችኋል። የምጀምረው በጥያቄ ነው። ይሄ ባለፈው ለማስታወስ ከባለፈው ለመነሳት ነው። ዛሬ የምንጀምረው ጥያቄዎቻችሁን ልክ ነው የእግዚአብሔር ፈቃድ ገብቶናል፣ ግን ጥያቄዎች አሉን በእግዚአብሔር ፈቃድ ጉዳይ የሚል ነው። በምን በምን ጉዳይ ነው የእግዚአብሔርን ፈቃድ የምናደርገው? በትዳራችን፣ በአገልግሎታችን፣ በስራችን በብዙ ነገራችን የእግዚአብሔርን ፈቃድ ማድረግ ያስፈልጋል። ምናልባት ድሮ እንደ አባቶቻችን ላይሆን ይችላል። ሰምቻለሁ አንድ ጊዜ የቀደሙ አባቶቻችን፣ በእኛ እንኳን ዘመን እግዚአብሔር ይባርካቸው ማለት እፈልጋለሁ። የእግዚአብሔርን ፈቃድ የማክረራቸው ብዛትና ጥግ፣ ታክሲ ሊይዙ ቆመው መንገድ ላይ እግዚአብሔር ሆይ የትኛው ታክሲ ውስጥ ልግባ የሚሉ ሰዎች እንደነበሩ እውነተኛ ታሪክ ሰምቻለሁ። ተረት ተረት አይደለም። እና ታክሲ እንኳን መርጠው ነው የሚገቡት። ሚንስ በቃ ታክሲ እንኳን ያለ እግዚአብሔር ፈቃድ እንደማይሆን ገብቷቸዋል። እንደው በእያንዳንዱ ነገር እናድርግ ማለት ግን አይደለም። እናየዋለን። በተከታታይ በነገራችን ላይ ዛሬ በወፍ በረር አይነት ነገር የትምህርት ህግ ላይ ፈቅድ ይችላል፣ የስብከት ህግ ላይ ፈቅድ ይችላል። ብዙ ቀጣይ ክፍሎች ስላሉ የእግዚአብሔርን ፈቃድ በአጭር እንደ ስድ ንባብ በማድረግ ጥያቄዎቻችሁን መመለስ ፈልጋለሁ። ወደ አእምሮችን የምጠ የመጀመሪያ፣ የእግዚአብሔርን ፈቃድ እንዴት ማወቅና ማድረግ እችላለሁ? ልክ ነው። ሶስት ተከታታይ ነገሮች አሉ። የእግዚአብሔርን ፈቃድ ለማወቅ የመጀመሪያው መጠየቅ ነው። ምን አደርግ ዘንድ ትወዳለህ? ብሎ ጳውሎስ እንደጠየቀው ልውጣን ብለው ባለፈው ስንሰብክን ዳዊት እንደጠየቁት ብዙ አባቶቻችን እንደጠየቁት የመጀመሪያው መጠየቅ ነው። ሁለተኛው ማወቅ ነው። ስትጠይቁ ታውቃላችሁ። ማወቅ ነው። ካወቃችሁ በኋላ ማድረግ ነው። ስለዚህ የእግዚአብሔርን ፈቃድ ለማድረግ ማወቅ፣ ለማወቅ መጠየቅ ነው። እንዴት አውቃለሁ ለምትሉ ሰዎች በመጠየቅ ከሰጠን ከመንፈሱ እናውቃለን ይላል። በእግዚአብሔር ቃል እናውቃለን። ሁለተኛው ጥያቄ የእግዚአብሔርን ድምፅ እንዴት መስማትና መለየት እችላለሁ? መስማት አንድ ጉዳይ ነው፣ መለየት ምክንያቱም ብዙ ድምፆች አሉ። የሴጣን ድምፅ አለ፣ የእግዚአብሔር ድምፅ አለ፣ የሰው ድምፅ አለ፣ ብዙ ድምፆች አሉ። የእግዚአብሔርን ድምፅ እንዴት መስማትና መለየት እችላለሁ? የክርስቶስ ኢየሱስ በግ በመሆን በጎቼ ድምፄን ይሰማሉ ይከተሉኛል። ስለዚህ የእግዚአብሔርን ድምፅ እንዴት መስማትና መለየት እችላለሁ ለምትሉ ሰዎች የክርስቶስ ኢየሱስ በግ መሆን ነው በግ መሆን የሚቻለው ደግሞ ወደ በረቱ በመምጣት ነው በክርስቶስ ኢየሱስ በማመን ሶስተኛው እግዚአብሔርን ምሪት ጠይቄ አልመለሰልኝም አልተናገረኝም የምትሉ ይህኛው ብዙ ነው ጥያቄ አልመለሰልኝም ቃሉ ደግሞ ምን ይላል መሰላችሁ እግዚአብሔር ዳቦ ለሚለምነው ድንጋይ አሳ ለሚለምነው እባብ ይሰጣልን? ያለው ለዚህ እግዚአብሔር ይናገራል ወዳጅ እንደውም ሳይናገር አያደርግም። ከተናገረ ደግሞ ምን ያህል ያደርጋል። ስለዚህ አልመለሰልኝም፣ አልተናገረኝም፣ እግዚአብሔር ዝም አለ ስትሉ፣ የእግዚአብሔር ዝምታ በምን ምክንያት እንደሆነ እናየዋለን። ግን አልመለሰልኝም ለምትሉ አንደኛ እግዚአብሔር ይናገራል። ሁለተኛ ነገር ደግሞ የኛ አለማስተዋል አስተዋል ነው ቃሉ ምንድን ነው የሚለው እግዚአብሔር በአንድም በሌላም ይናገራል ሰው ግን ምን አይልም አያስተውልም እዮብ ላይ አየ አንተ አልመለሰልኝም አልክ እንጂ እግዚአብሔር ጻድቅ ነው ስለዚህ አንተ አላስተዋልክም እግዚአብሔር ይናገራል ወይ ደግሞ የምጠብቀው በአንድ መንገድ ብቻ ሌላኛው እሺ የእግዚአብሔርን ፈቃድ እንታዘዝ ለምን አያስገድደኝም? ለምን አልመለሰልኝም አንድ ጉዳይ ነው። እንዴት መስማትና መለየት ይችላለሁ ሌላ ጥያቄ ነው። እንዴት ማወቅና ማድረግ ይችላለሁ ሌላ ጥያቄ ነው። ለምን አያስገድደኝም? ይቺ የዋህነት ጥያቄ ነች። ፈቃድ አለኝና መልካሙን ማድረግ ግን የለኝም። ፈቃድ አለን መልካሙን ማድረግ ግን የለን። ይህን ያለው ጳውሎስ ነው። አያስገድደኝም? ሰው ሲፈጠር ብለናል፣ ስለ ፈቃድ ባለፈው ስንናገር ትርጉም ላይ ስሜት፣ ፈቃድ፣ እውቀት በነፍሱ ውስጥ አለ። ሰው ዳይኮቶመስ ይሉታል ባለፈው ተነጋግረናል። አንደኛ ተሰሎንቄ አምስት 23 ላይ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ፈጽመው ለክርስቶስ ቀን ይጠበቁ ስለሚል ሰው ሶስት ሁለንተናና ያለው የውጭ ሰውነትና የውስጥ ሰውነት አይደለም ሁለት ነው ያለው መንፈስና ነፍስ አንድ ናቸው ስጋ ነው የሚሉ አሉ። ግን ሶስት በሚለው እንውሰድ ትራይኮቶመስ በሚለው እና ሲፈጠር እግዚአብሔር ፈቃድ ሰጥቶታል። ምን ማለት የማድረግም ያለማድረግም የመቀበልም ያለመቀበልም የመታዘዝም ያለመታዘዝም ፈቃድ አለ። ስለዚህ አያስገድድም፣ እግዚአብሔር ግን ይናገራል። እግዚአብሔር ወዳጆቼ፣ ስለዚህ ለምን አያስገድደኝም የሚለው ነገር እሱ አያዋጣም። ሌላኛው ጥያቄ እግዚአብሔር እንዴት ያለ ፍላጎቴ ይህንንና ያንን ያደርግብኛል ደግሞ የሚሉ ሰዎች ደግሞ አሉ። ያለ ፍላጎቴ እማገባት ሚስት፣ እማገባ ወንድ ወይ ደግሞ የምሰራው ስራ ወይ ደግሞ የምኖርበት ሀገር ወይ ደግሞ ብቻ የሚሆነው ነገር ይሄ እኔ ፍላጎት አይደለም፣ የእግዚአብሔር ፈቃድ እንደሆነ ግን አውቃለሁ። ስለዚህ እግዚአብሔር እንዴት ያለ ፍላጎቴ ይህንን ያደርግብኛል? በነገራችን ላይ አንዳንዶቹ የምናገራቸው ንግግር፣ አንድ ጊዜ በጣም ተቸግሬ እግዚአብሔር መቸስ ደግ ስለሆነ ቅርታ አንድ መጽሐፍ አገኘሁ፣ ይመስለኛል የእግዚአብሔርን ፈቃድ ማወቅና ማድረግ። ያንን መጽሐፍ ለሰው ሰጥቼው ነው ያጣሁት፣ እንጂ ስልክ ቁጥሩን ከዛ ላይ ወስጄ እንደጠቀመኝ ያንን ሰው ማመስገን እፈልጋለሁ፣ በዚህ አጋጣሚ። ስለ እግዚአብሔር ፈቃድ የጻፋችሁ ሰዎች እግዚአብሔር ይባርካችሁ። እኛም የምናስተላልፈው ከህይወት የተገኘ ትምህርት ከህይወታችን ያገኘነው ከተሞክሮ፣ ከእግዚአብሔር ቃል፣ ሰዎች ከጻፏቸው ጽሁፍ ስለሆነ ከሱ አንዳንድ ኮታ አድርጌያለሁ። ምናልባት ይህን መጽሐፍ ካገኛችሁት ብዙ እስቴሽን እንትኖች ታገኛላችሁ፣ መጽሐፍት ቤቶች፣ መንፈሳዊ መጽሐፍት ቤቶች የእግዚአብሔርን ፈቃድ ማወቅና ማድረግ። ስለዚህ ይህን ሰው ጸሐፊ ማመስገን እፈልጋለሁ በዚህ አጋጣሚ። ሌላኛው ጥያቄ እንዲህና እንዲያ መሆኑ የእግዚአብሔር ፈቃድ ነው ወይ? ለምሳሌ በሽታ የእግዚአብሔር ፈቃድ ነው ወይ? ድህነት ወይ ማጣት የእግዚአብሔር ፈቃድ ነው ወይ? ስደት የእግዚአብሔር ፈቃድ ነው ወይ? መከራ ፈተና የእግዚአብሔር ፈቃድ ነው ወይ? በሁለት መንገድ ነው የሚታየው። እሱን መከራ፣ የመከራ ምንጮች፣ ለምን መከራ እንቀበላለን የሚል ሙሉ ትምህርት ስላለ እሱን እናየዋለን። ሌላኛው እግዚአብሔር ለምን ዝም ይላል? ለምሳሌ አራት መቶ የዝምታ ዓመት የዝምታ ዘመን ይባላል። አራት መቶ ዓመት እግዚአብሔር ዝም ያለበት ዘመን እንደነበረ ተረጋግጧል። ሰዎች ሲያስተምሩም እናውቃለን። አራት መቶ ዓመት ለምን ዝም ይላል እግዚአብሔር? ተገቢ ጥያቄ ነው። እግዚአብሔር ለምን አይሰማም? እምባቆም እንዲህ ብሏል፣ ነቢይ ነው። እኔ ስጮህ ማትሰማው እስከ መቼ ነው ኃጢአተኛውን ጻድቁን ሲከብል እያየ ለምን ዝም ትላለ? እኔ ስጮህ የማትሰማው እስከ መቼ ነው? ከዛ ምዕራፍ ሁለት ምዕራፍ ሶስት እንዴት እንደተመለሰለት እናንተ ራሳችሁ አይታችሁታል። ግን እኔ ስጮህ የማትሰማው እስከ መቼ ነው ተብሏል። ሳኦል አንደኛ ሳሙኤል 28 ላይ ጠይቆ እንዲያውም ወደ መናፍስት ጠሪ የሄደበት ጊዜ አለ። ሌላኛው እስራኤላውያን ናቸው። አንደኛ ሳሙኤል 3 አንድ ላይ ብላቴና ሳሙኤል በእግዚአብሔር ፊት ያገለግል ነበረ በዚያም ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይገለጥም ነበር። ስለዚህ የእግዚአብሔር ቃል ብርቅ የሆነበት ማለት እግዚአብሔር የማይናገርበት፣ ራእይም የማይገለጥበት ዘመን ነበረ ማለት ነው። እንደ አሁኑ ዘመን መቼም በአንድ በኩል ይህን ዘመን እውነተኛውና ሐሰተኛው ተደበላለቀ እንጂ እግዚአብሔር የሚናገርበት ዘመን እንደዚህ ዘመን ምን አለ እግዚአብሔር ሲናገር ግን መስማት ይሁንልን። እና ለምንድ ነው የዝምታ ዘመን የተባለው? እግዚአብሔር ለምን ዝምና ለምን እግዚአብሔር አይሰማም? እግዚአብሔር እንደሚሰማማ ተነጋገር፣ ሰው አያስተውልም። እግዚአብሔርን በአንድም በሌላም ይናገራል። ስለዚህ አንደኛው ኃጢአት ነው እግዚአብሔር የማይናገርበት ልክ እንደ ሳኦል። ሌላኛው ደግሞ እግዚአብሔር ምክንያት ሲኖረው በቂ ምክንያት ሲኖረው የጊዜ ጉዳይ ሲሆን እግዚአብሔር ዝም ሊል ይችላል። በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ። እግዚአብሔር የሚናገርበት ጊዜ አለው፣ የማይናገርበት ጊዜ አለው። እኔ እግዚአብሔር ይናገራል አይናገር የሚለም ወደ እግዚአብሔር እስካሁን ያየናቸው ጥያቄዎች በሙሉ አቅጣጫቸው ወደ እግዚአብሔር ነው፣ የሚያጠነጥኑት ወደ እግዚአብሔር ነው። ለምንድን ነው ወደ እኛ ማናጠነጥነው? መፍትሄው ስለሚያስፈልግ የመጀመሪያው እግዚአብሔር ዝም ሲል ዝም ካለ የእኛ ሁኔታ ምን መሆን አለበት? የመሰለንን ማድረግ መሳፍንት 21 25 ላይ እግዚአብሔር ዝም ሲላቸው ሰው ሁሉ የመሰለውን ነገር ያደርግ ነበር ይላል። የመሰለንን ነገር ከማድረግ እግዚአብሔር ይጠብቀን። ሌላው እግዚአብሔር እንደተስማማ አንቁጠርኛ። በምናደርገው ነገር ላይ እግዚአብሔር ስም ተስፋ ቆርጠን አናቁም። ብዙ ሰው የመሰለውን ያደርጋል፣ እግዚአብሔር እንደተስማማ ይቆጥራል። ተስፋ ቆርጦ ያቆማል። እግዚአብሔር የሌለ ሁሉ ይመስለናል። አንዳንዴ ያደለ ዝም ሲል እግዚአብሔር የሌለ ሁሉ ይመስለናል። የሚሰራ ሁሉ አይመስለንም። ወዳጆች ቃሉ የሚያረጋግጥልን እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ሌላው እግዚአብሔር ዝም ሲል በእግዚአብሔር ላይ ማኩረፍ ብዙዎች አንድ ቅይማት የሚል መጽሐፍ አንብቤ ያለሁ አንድ ጊዜ ሰው ከእግዚአብሔር ጋር ተቀያይሞ የሚሆነው ነገር እና አናኩርፍ። እግዚአብሔር ምንም አይነት ምሪት ካልሰጠን ሳይናገር ከቀረ እግዚአብሔር ዝም ሲል ሰይጣንና ስጋ መናገር ይጀምራሉና መጠንቀቅ ያስፈልጋሉ። ወዳጆች ሰይጣን ያንን አጋጣሚ ይጠቀምበታል። ሲጀመር እግዚአብሔር ስላልተናገረ አይደለም። ዘፍጥረት ሁለትና ሶስት እኮ ምሳሌ ነው እግዚአብሔር አልተናገረኝም ለሚሉ ሰዎች አዳምና ሔዋን እኮ እግዚአብሔር ይህንን ብላ ይህንን አትብላ፣ ይህንን በበላ ቀን ትሞታለህ ብሎ ግልጽ ተናግሮታል። ሌላኛው ሰባኪ መጣ። ይህ ምን ያሳያል? የእግዚአብሔርን ፈቃድ መሳት ስለምንስት ነው እንጂ እግዚአብሔር ሳይናገር ቀርቶ አይደል። ሌላው እግዚአብሔር ስሚ ስል ሰውም ዝም ማለት መጠበቅ፣ አለማጉረምረም፣ እግዚአብሔር ይርዳ እርምጃ እንድንወስድ ነፃነት መስጠቱን እንዳልሆነ መረዳት እግዚአብሔር ዝም ማለ ማለት የወደኑ እንናደርግ ነፃነት ሰጥቶናል የፈለጋችሁትን ነገር አድርጉ ብሎናል፣ ማለት አይደለም። ሌላው በእግዚአብሔር ያለን በእግዚአብሔር ላይ ያለን አመለካከት እንዳይበላሽ እግዚአብሔር አይናገርም፣ እግዚአብሔር የለም ወደሚል ነገር እንዳያመጣን መጠንቀቅ ያስፈልጋል። ትልቅ መልስ አለው በነሙሴ ዘመን ሚስጥሩ ለአምላካችን ዝም ካለ ሚስጥር ከሆነ እግዚአብሔር ላይናገር ከፈለገ ሚስጥሩ ለአምላካችን የተገለጠው ግን ለእኛ ወዳጆቼ ብዙን ነገር ትልቅ መልስ ማለት ይሄ ነው። ካልገባችሁ አንድ ነገር ማለት ሚስጥሩ ለአምላካችን የተገለጠው ግን ለእኛ ነው። የተገለጠውን ነገር ማድረግ ሌላው የእኛን ድርሻ ማስተካከል ያለብን ነገር እንዳለ ማወቅ ነው። እጅን ዘርጋ ሲል በሽተኛው እጁን ዘረጋ። እጅ መዘርጋት የሰው ነው፣ መፈወስ የጌታ ነው። ተነሳና ተመላለስ ሲል ተነስቶ መመላለስ፣ ድንጋዩን አንከባሉ ሲል ማንከባል፣ እኛ ድርሻ እንዳለን ማወቅ ያስፈልጋል። ሌላው እግዚአብሔር ዝም ካለ በሕይወታችን እንድንማር የፈለገው ነገር አለ። ዝምታውም ንግግር ነው። እግዚአብሔር ስለሚባል ሌላ ለምን ሰዎች እግዚአብሔርን ፈቃድ ይስታሉ? ለምን እንስታለን? እኔም ስቻ አውቃለሁ ተቀጥቼም አውቃለሁ። እግዚአብሔር ይቀጣል ወይ? አዎ፣ ለጥቅማችን ይቀጣል። ባይቀጣን ነው የሚገርመው፣ ባይቀጣን ነው መጥፎው። ለምንድን ነው ሰው ሁሉ ታዲያ? አሁን እያየን ያለን ወደ እኛ ነው። እግዚአብሔር ዝም ሲል ምንድን ነው ማድረግ ያለብን እኛ እንዳንስት ምን ማድረግ አለብን? ለምንድን ነው ግን የምንስተው? ለምንድን ነው የእግዚአብሔርን ፈቃድ፣ እንዴት ታውቃለሁ? እንዴት አደርጋለሁ? እንዴት እለያለሁ ማለት ብቻ ሳይሆን ለምን እንስታለን? የመጀመሪያው የፍላጎታችን ማየል፣ ሚዛን ማጋደል፣ ስውር ፍላጎታችን፣ ድብቅ ፍላጎታችን። ሰው ሁሉ ስውር ፍላጎት አለው። ከእግዚአብሔር በስተቀር ማለ የማያውቀው ድብቅ ምኞት አለው ሰው ሁሉ ርካሽ ፍላጎት አለው ሰው ሁሉ። እዚያ ፍጥረት ሁለትና ሶስት የሆነው ይሄ ነው። አዳምና ሔዋን አየች ለመብላት ያማረ እንደሆነ ተገነዘበች። ስለዚህ እግዚአብሔር ተናግሯል ለአዳም ሔዋንን ያን ሰምታለች። ካሰማች አይፈረድባትም ግን፣ ሳ ፍላጎቷ አየለ። ለዚህ የፍላጎታችን ማየል ነው። ሌላው ስጋችን የሚወደውን መቀበሉ። እውነተኛው የእግዚአብሔር ቃል ቢነገረንም ብናውቅም ስጋችን ለራሱ የሚሆነውን ያደላ ስጋ የሚወደውን ይቀበላል። እግዚአብሔር የሚናገረዋል፣ ሰይጣን የሚናገረዋል፣ ሰው የሚናገረዋል ስጋ የሚወደውን ነው የሚቀበለው። አንዱ ምንስትበት ምክንያት ነው። ሌላው ከእግዚአብሔር ያልሆነውን የራሳችን የሰዎች ልምምድ ከእግዚአብሔር እንደሆነ ስንቆጥር ልምምዱ የሰዎች ነው፣ የእኛ የእግዚአብሔር አይደለም። ግን ያንን ልምምድ የሰዎችን ልምምድ ከእግዚአብሔር እንደሆነ አድርገን ስንቆጥር የእግዚአብሔርን ፈቃድ እንስታለን። ሌላው ለምንድን ነው የእግዚአብሔርን ፈቃድ የምንስተው? እግዚአብሔር ቢናገረንም ስንጠራጠር፣ እግዚአብሔርን ሳናምን ስንቀር ሌላኛው የእግዚአብሔርን ቃል ለሐሳባችን መደገፊያ ለፍላጎታችን ስናርቅ፣ እግዚአብሔር ቃል ይናገራል። አንዱ የተናገረው እግዚአብሔር በቃሉ በኩል ነው። ግን ቃሉ የሚለውን ሳይሆን እኛ እንድንል የሚፈልገው እኛ የምንለው ቃሉ እንዲልልን እንፈልጋለን። ሐሳብ አለና እኛ ፈቃድ አለና እኛ ይህን የእግዚአብሔርን ፈቃድ እንስታለን። የእግዚአብሔርን ፈቃድ ከመሳት እግዚአብሔር ያድናቸው። ሌላኛው የእግዚአብሔር ፈቃድ ምቹ በጎ ደስ የሚያሰኝ ቸሎ ብለን ስለምንል፣ መከራ ፈተና፣ ስቃይ ችግር ሲሆን፣ ረሃብ ፈተና ሲሆን ይሄ እግዚአብሔር ፈቃድ አይደለም ብለን ወደ ድምዳሜ እንመጣልና፣ የእግዚአብሔር ፈቃድ ልክ ነው፣ በጎ ምቹ፣ ደስ የሚያሰኝ ነው። ግን ቅጣት ደግሞ ደስ አያሰኝ፣ መከራ ደግሞ ደስ አያሰኝ፣ ፈተና ደግሞ ደስ አያሰኝ። የእግዚአብሔርን ፈቃድ የምንስትባቸው ቀጥሎ በሚቀጥለው ክፍል እናየዋለን። እግዚአብሔር ይባርካችሁ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፦ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20 ተመልካቾቻችን ይህ ሲኤምኤን ቴሌቪዥንና ሬዲዮ እኔ ደግሞ ተስፋዬ ካሳሁን የሲኤምኤን ቴሌቪዥንና ሬዲዮ ዋና ስራ አስፈጻሚ ነው ሲኤምኤን ቴሌቪዥንና ሬዲዮ የእግዚአብሔር መንግስት የሚያገለግል የቴሌቪዥንና የሬዲዮ ጣቢያ አገልግሎት ነው። በተለያዩ አጋጣሚዎች በተለያዩ የማህበራዊ ሚዲያ ድረገጾች፣ እነዚሁም በሳተላይት ወደ እናንተ እየደረሰ እያገለገልን እንገኛለን። ማን ነው መሰበክ ያለበት? ለትምህርታችን የተጻፈው መጽሐፍ ቅዱስ ይህ ዋና አላማው የሆነው የእግዚአብሔር መንግስት ለህዝብ እንዲደርስ እና ብዙዎች ከጨለማ እንዲወጡ የተለያዩ ዝግጅቶችን ወደ እናንተ እያደረሰ እንገኛለን። ይሄ ብቻ አይደለም፣ ሌላ ብዙ ያስፈልገናል። አንደርስም፣ እኛ ሌሎች እኛ ላይ ተጨምሮም አንደርስም። ግድን ተሻጋሪ የሆነ አገልግሎት እንዲሆን የሚያስችል ስለሆነ የወንጌልን ድምፅ በትልቁ በሰፊው ለማሰማትና እውነተኛ የዜና ምንጭ ለመሆን ይህ ሲኤምኤን ቴሌቪዥንና